በሱቁ ስል እኛ ተፈወስን ይላል። በሱቁ ስል እኛ ተፈወስን። ይህ ትንቢታዊ ቃል በሱቁ ስል እኛ ተፈወስን ብሎ ኢሳይያስ የተናገረው መድኃኔ ዓለም ክርስቶስ ሰው ሆኖ በዕለተ ዓርብ የሚቀበለው መከራ በመንፈስ ቅዱስ የራቀው ቀርቦለት፣ የጠመመው ቀንቶለት፣ የጎደለው ሞልቶለት፣ የተሠወረው ገልጾለት ቀራንዮን ያን የዕለተ ዓርብ ነው። የክርስቶስን መከራ በመንፈስ ቅዱስ አይቶ ነው ኢሳይያስ ይህን ቃል የተናገረው በሱቁ ስል እኛ ተፈወስን ብሎ ተናገረው። በክርስቶስ ቁስል ተብሎ የሚነገረው ኢሳይያስ በሱ ቁስል እኛ ተፈወስን ነው ሲናገር ቁስል የሚለው መከራውን ነው መከራ መስቀል ነው ቁስል የሚለው ኢየሱስ ክርስቶስ መከራ መስቀልን ተቀብሏል ይሄ መከራ መስቀል ለኢየሱስ ክርስቶስ ቁስል እንደሆነ ኢሳይያስ ተናገረ በሱ ቁስል እኛ ተፈወስን ይህን መከራ ኢየሱስ ክርስቶስ ሲቀበል መከራውን ተገዶ አይደለም ወዶ ነው ይቀበለ የተቀበለው ምክንያቱም አይሁዳውያን እነሱ አስገድደውት ጻፍት፣ ፈሪሳውያን ስለከሰሱት ጲላጦስም ስለፈረደ አሳልፎ ስለሰጠው አይደለም ኢየሱስ ክርስቶስ መከራን የተቀበለው ወዶ ነው። ምክንያቱም አምላክ ነው። 13 ሕማማተ መስቀልን ተቀበሏል። ባጭሩ የክርስቶስን መከራ በነዚህ 13 ሕማማተ መስቀል ተገለላ ገነ ምንም ተጸፈለ ታይት በጥፊ ይተመቷል። ፊቱን ሸፍነው ተነበይ ክርስቶስ መኑከራከ አንተ ነብይ እኮ ነህ፣ ነብይ ነህ ሁሉን ነገር ታውቃለህ፣ እስኪ ተናገር፣ ማን ነው የመታህ እያሉ የፍቅር ባለቤት የሆነውን አምላካችን እግዚአብሔር ኢየሱስ ክርስቶስን ፊቱን ሸፍነው በጥፊ መቶት ነበር። ከ13ቱ ሕማማተ መስቀል አንዱ ተጸፍዖ መልታሕት ነው። ሁለተኛው ወሪቀ ምራቅ፣ ምራቅ መተፋት። ምራቅ እንግዲህ አንድ ሰው የንቀት ምልክት ነው። ንቀውት ርኩስ ነው ብለው አምላክ አይደለም ብለው አምላክነቱን አምነው ከመዳን ለክብር ከመምራቅ ከመብቃት ይልቅ ምራቃቸውን ተፍተውበታል በሶስተኛ ደረጃ ተቀስፎ ዘባን ተቀስፎ ዘባን ማለት መገረፍ በግራፍ በጅራፍ ተገርፏል መድኃኒዓለም ኢየሱስ ክርስቶስ 6666 ጊዜ ገርፈውታል አጥንቱ እስከሚታይ ድረስ ደሙ ፈሷል በጣም በሚያሳዝን ሁኔታ እነሱት እየተጫወቱ 40 እንደ ወሪቱ ሕግ 40 ይገረፍ ነበር። 39 ከገረፉ በኋላ አርባ ሳይሞላ ደከመኝ እያሉ አንዱ ሲቀመጥ አንዱ እየተነሳ አንዱ ሲያርፍ አንዱ እየተተካ 6666 ጊዜ ገርፈውታል። ሌላው በአራተኛ ደረጃ የምናየው አክሊሎሶክ አክሊሎሶክ ከሾ የተጎነጎነ አክሊል ነው። ጥቃቅን አንድ ሺህ ምስማሮች ጥቃቅኖቹ ረጃጅሞቹ 70 ምስማሮች እንደሆኑ ድርሳነ መድኃኒዓለም ይናገራል። ይህንን የሾህ አክሊል አድርገው ከራሱ ላይ ደፍተው ደም እንዲፈሳ አድርገውታል። የእግዚአብሔር ልጆች ዳዊት በመዝሙር 44 በቅንፍ 45 ላይ ደምግባቱ ውበቱ የውበቱ የደምግባቱ ማማር ማራችነቱ ከሰው ልጆች ሁሉ የተለየ ከሰው ልጆች ሁሉ ያማረ ነው ብሎ ዳዊት የተናገረለት ዛሬ ግን በመገረፍ ይሽዋክም በመድፋት ያ ውበት ያ ደንግባት ያ ሁሉ ውበቱ ለማየት ሲጋፋለት የነበረ የታ ዛሬ ግን ይሽዋክም በመድፋት ያ ውበት ሁሉ ጠፍቷል። ኢሳይያስም ስናይ ውበት የለውም ይላል። ውበት የለም ደንግባት የለም ብሎ ኢሳይያስ ተናገረ። እግዚአብሔር ልጆችን ሁሉ መከራ ክርስቶስ የሚቀበለው ለእኛ ነበር። የኛን መከራ ተሸከመልን። እኛ መከራ ሲገባል እኛ ምን ከሰ ምን ነገር ስለመለን እሱ ካሰ ተቆይሩስ በዘንግ ራሱን መታውታል። በዘንግ ራሱን መታውታል። ስድስተኛ ታስሮ ድሪት የሃሊት መታሰር የሃሊት አስረውታል። የእግዚአብሔር ልጆች ዓለምን ሁሉ ከማሰራ አጥያት ለመፍታት የመጣው ጌታ በእግራ አጋንንት ተጠቅጥቆ በሲዮ ተጥሎ በማሰር አጥያት ታስሮ በዘመናት በእንባ በሰቆቃ የነበረ የሰው ልጅን ከማሰር አጥያት ለመፍታት ከባርነት ነፃ ለማውጣት አምላካችን መድኃኔዓለም ክርስቶስ ሰው ሆኖ ቢመጣ ዲያብሎስ በአይሁድ ላይ በአይሁድ ልብ ላይ አድሮ ኢየሱስ ክርስቶስን አስረውታል። ይሄን ታስረው ይፍጥጥ ታስረው፣ ይሄ በስድስተኛ ደረጃ ስናይ ታስሮ ዲሪትን እናያለን። ለሰባተኛ ደረጃ ፀውረ መስቀል። መስቀል ተሸክሞ ወደ ቀራኒ ወደሚሰቀልበት ቦታ ተራራ ወጥቷል። የእግዚአብሔር ልጅ መድኃኒዓለም ክርስቶስ የሰው ልጆች በተለያየ ሸክም ከብዷቸው አንገታቸውን አንገታቸው ደፍተው የሚሄዱትን ለሃቤ ከዳነ ቁርዋና አዕርፈክሙ ያለ የታ እናንተ ሸክም የከበደባችሁ ወደ ኔ ነው አሳርፋችኋለሁ ያለ ታ ለሰው ልጆች እረፍት ሊሰጥ የመጣው የታ ዛሬ አይሁድ በቅናት መስቀል አሸክመው ወደ ቀራንዮ ተራራ ሲያወጡ እንመለከታለን። በሰባተኛ ደረጃ ፀውረ መስቀል አይተናል። ከዛም ደሞ ሰቴ ሐሞት ሰቴ ሐሞት እንመለከታለን። ህይወት ላለው ሁሉ መጠጥን አጠጥቶ የሚያረካ ህይወት ላለው መጠጥ የሚሰጥ የእግዚአብሔር ልጆች እኛ የምንጠጣው ውሃ ከመድኃኒተ ዓለም ክርስቶስ የተገኘ ነው። መድኃኒዓለም ክርስቶስ ከስላሴ አንዱ ስለሆነ በሱ ቃልነት ሁሉ በሱ ሆነ ዘበቱ ሁሉ ሆነ ሁሉ በሱ ሆነ ከእሱ ውጭ የተፈጠረ ፍጥረት የለም ሁሉ የተገኘ ሁሉ ያስገኘ ሁሉ የፈጠረ ህይወት ላለ ሁሉ ምግብ ሰጥቶ የሚያጠግብ ህይወት ያለው ሁሉ መጠጥ ሰጥቶ የሚያረካ ጌታ ተጠማሁ በሚላቸው ጊዜ ሆምጣጤ አጠጡት ይሄን ሆምጣጤ ከመከራ መስቀሉ ከአሥራ ሦስቱ ሕማማተ መስቀል አንዱ ነው ሌላው አምስቱ ቅንዋተ መስቀል እንግዲህ መድኃኒዓለም ክርስቶስ ወደነታ ዓለም የመጣው ቀራኒ አደባባይ ላይ በመስቀል ተሰቅሏል። በመስቀል ሲሰቀል በአምስት ችንካሮች ተቸንክሯል። ሳዶር፣ አላዶር፣ ዳናት፣ አዴራ ሮዳስ የሚባሉ በእነዚህ ችንካሮች ጌታ ኢየሱስ ክርስቶስ መስቀል ላይ እጆቹ እግሮቹ ተቸንክረዋል። እንግዲህ እነዚህ ሕማማተ መስቀል ላይ ይነገራሉ የእግዚአብሔር ልጆች። ኢየሱስ ክርስቶስ ዛሬ በዕለተ ዓርብ የሰው ልጆችን ነፃነት ያወጀበት ነፍሳት ነፃነታቸውን ያገኙበት ስርየተ ኃጢአት የተደረገበት ነው። መድኃኒዓለም ክርስቶስ ሊቀ ካህናት ነው። ራሱ ሊቀ ካህናቱ ነው። ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ነው። ራሱ መስዋዕት ተቀባይ ነው። ራሱ ሊቀ ካህናቱ ነው። ራሱ መስዋዕት ነው። ራሱ መስዋዕት ተቀባይ ሆኖ እኛን ዛሬ ስርየት የሰጠበት የሰው ልጆች ሁሉ ነፃነት የታወጀበት ቀን ነው። መድኃኔዓለም ክርስቶስ ሰላማችን መስቀል ላይ ሆኖ ነፃነት አወጀልን። መስቀል ላይ ሆኖ ለዘመናት በእግሩ ቀጥቅጦ ሲገዛም የነበረው ዲያብሎስ ድል የተነሳበት ክርስቶስን እንደሌሎቹ ሰዎች ሥጋውን ከነሱ ለያለሁ ብሎ ሲቀርብ ሲቀር መድኃኔዓለም ክርስቶስ ሰባቱ አጥራ መስቀል በሚናገርበት ጊዜ ዲያብሎስ ሩቁም ሲነበለ በነፋስ አውታር አስሮ በሳዛንጀር ሲገርፈው መኑቱ ስጋ ለብሶ ዘማኒ እስካሁን ድረስ የሰው ልጆችን ነፍሳቸውን ከስጋቸው አስጨንቄ ስለይ፣ እኔን ያሸነፈኝ የለም። ዛሬ ግን ማን ነው በደካማ ስጋ ተሰውሮ ድል የነሳኝ ማን ነው ብሎ ዲያብሎስ ይጮህ ነበር። ዲያብሎስ ጉልበት የተነሳበት እኛ የሰው ልጆች ነፃነታችን የታወጀበት ቀን ነው። አባቶቻችን ሊቃውንቱ በማለቱ ጊዜ ተፈጸመ ተስፋ በማርያም ድንግል ወቀራኒው ተተክለ መድኃኒት መስቀል። የአባቶቻችን ተስፋ ለዘመናት ሲጠበቅ የነበረው ተስፋ በማርያም በኩል ደረሰ ተፈጸመ ማለት አምላክ ከድንግል ማርያም ከሥጋ ሥጋ ከነሷ ነፍስ ነሥቶ ሰው ሆነ። ወቀራኒው ተተክለ ተተክለ መድኃኒት መስቀል በቃርያኒውም የድነትን መስቀል ተሰከለ በቀራኒው

ፈጣሪው እንደሆነ ተረድታ አውቃ ጨለማ ሁናለች። ጥቁር ለብሳለች። ጥቁር የሐዘን ልብስ ነው። ፀሐይ ማዘንተኛ ሁና ጨለማ ጥቁር ለብሳ ብርሃኗን አነስታለች። በዚህ ጊዜ ፀሐይ ጨለማ ሁናለች፣ ጨረቃም ደም ሆናለች። ደም አልቅሳለች። ከዋክብትም ረግፈዋል። ሙታን ተነስተዋል። አይዋን ተፈትቷል። የቤተ መቅደሱ መጋረጃ ለሁለት ተከፍሏል። እንግዲህ በሰማይ ሶስት ታምራት ተደርገዋል። ፀሐይ ጨለማለች፣ ጨረቃ ደሙን ኳክ ትረክፋል። በምድር አራት አምራት ተደርጓል። አይዋን ተፈትተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል፣ የቤተ መቅደሱ መጋረጃ ከሁለት ተከፍሏል። ሰባቱን አጽራ መስቀል ስንመለከት ጌታ በመስቀል ላይ ሆኖ የተናገራቸው አይደል? የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ስንመለከት አባቱ የሚያደርጉትን ያውቁምና ይቅር በላቸው ብሎ ኢየሱስ ክርስቶስ አምላካችን የይቅርታ ባለቤት ይቅርታ ሲያስተምረን በጅራፍ የገረፉትን በቀኖት የተነከሩትን በመስቀል ላይ የሰቀሉትን መከራ የጸንበትን አይሁድን ይቅርታ ሲጠይቅላቸው እንመከላከታለን። የእግዚአብሔር ልጆች እኛም አምላካችን ኢየሱስ ክርስቶስ ይቅርታን ሲያስተምረን ነው የበደሉንም ይቅር እንድንላቸው ይቅርታ እንድናደርግላቸው፣ ከቂም በቀል ከክፋት እንድንወጣ ይቅርታን ሲያስተምረን፣ ይቅርታ ባለቤት ከሰባቱ አጽራ መስቀል አባቶ ይቅር በላቸው የሚያደርጉትን አያውቁምና ብሎ ተናግሯል።

አምላክነቱን ተረድቶ ልቡ ተሰብሮ ይቅር በለኝ ብሎ በጠየቀ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ይቅር ብያለሁ ከኔ ጋር በገነት ትኖራል ብሎ መድኃኒዓለም ተናግሯል። ስለዚህ ተፈጥሮ እያስተምረን ይገባል። ስለዚህ ጻ ምንድነው የሚለው ቅዱስ ያሬድ ሲናገር፣ ፈያታዊ ዘየማን መኑ ማረከ መኑ ነገረ ከታምር ዘንተ። አንተ ፈያታዊ ዘየማን ለዘመናት በሽፍትነት ኖርክ፣ ዛሬ ግን ይህን ታውቅ ዘንድ ማን ነበር አምላክነቱን ትረዳ ዘንድ አምላክነቱን ተረድተህ አዳኝነቱን ተረድተህ ተዘከረና መተመጽ በመንግሥትከ ብለህ እንድትናገር ማን ነገረህ? ማን አስተማረህ? ነቢያት ያስተማሩህ ወይ ሐዋርያ ያተተኩ? አይ ነቢያትን አልመረመርኩም። ይሄ ማለት የነቢያትን መጻሕፍት ማለት ነው። ኢሳያስ የተናገሩትን ኢሳያስ በሱ ቁስል እኛ ተፈወስን ብሎ በእሱ መከራ መቀበሉን ኢሳያስ በትምህርት ተናግሯል። ነብዩ እግዚአብሔር ዳዊትን ቀነውኒ እደውየ ወእገርየ ብሎ እጆችን እግሮችን ቸነከረ ብሎ እለታ አሪን ተመልክቶ የክርስቶስን መከራ መስቀል ተመልክቶ እጆቹ እግሮቹ በቀነት መቸንከርን ተመልክቶ ነቢያት ዳዊት ተናግሯል። ኢሳይያስ ተናግሯል። ሌሎች ነቢያት ተናግሯል መከራው። ስለዚህ እነሱን አልተረዳውም። የነቢያትን መጽሐፍ አልመረመርኩም፣ አላነበብኩም፣ አልተረዳሁም፣ አልጠየቅኩም። ዋላት የተለኮ ሐዋርያትንም ተከትዬ እንደ እንደነሱ ክርስቶስ ከዋለበት የካድርበት አድሬ የቃሉን ትምህርት የቃሉን ትምህርት ሰምቼ የግን ታምራታቸው አምላክነቱን አልተረዳሁም። ነገር ግን አለ ፀሐይ ከዘበተኝ ፀሐይ ጠቀሰችኝ፣ ማለት አስተማረችኝ። ፀሐይ አስተማረችኝ። ምክንያቱም ፀሐይ ፈጣሪዋ ሲሰቀል የፈጣሪውን እርቃን አላሳይም ብላ ጨለማ ስትሆን ጥቁር ስትለብስ አምላክነቱን አስረዳችኝ። ሶነሪ ኮመንኩ እኔም ያን ጊዜ ጀልና አመንኩ። አምላክነቱን ተረዳው። ሶነሪ ኮመንኩ አምላክነቱን አይቼ ተረድቼ የታየው ይቅር ማለ ልጅ ስጠይቀው ኃይለ መስቀሉ መድኃኒት ተቆደኒ የሱ መከራ የሱ ቸርነት የሱ ፍቅር መድኃኒት ወረኝ ይቅርታ ወረኝ ብሎ ተናግሯል። ስለዚህ በሶስተኛ ደረጃ የንት የለም ስለ ውስተ ገነት የሚለው አለ። በአራተኛ ደረጃ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27 ያሉትን ስንመለከት በዛ ላይ ስናይ እናታችን ድንግል ማርያምን እና ወንጌላዊ ዮሐንስን እንመለከታለን። የዛብል ልጅ በዚህ ላይ በሚገርም ሁኔታ የድንግል ማርያም መከራዋ እና የወንጌላዊ ዮሐንስን መከራ እናያለን። እንግዲህ ድንግል ማርያም ተቀዳሚ ተከታይ የላትም፣ አንዱ ልጅ ኢየሱስ ክርስቶስ ነው። እሱም የዛውን ልጅ ስቀለው ስቀለው እያለ በግፍ ተሰቅሏል። እጆች ብረቱ ተቸንክረዋል፣ ስጋው ተቆርሷል፣ ደሙ ይፈሳል። በዚህ ጊዜ እያለቀሰች ከሰች ከመስቀል ስር ነበረች እናት ነው የናለ ለዮሐንስ እናትህ ናት፣ እናት ሆነህ ውሰዳት፣ አጽናናት። እናት ልጅ የላትም እና አንድ ልጁ እሱ ነው፣ እሱም ተሰቅሏል። ስለዚህ ውሰድ እና አጽናናት ብሎ በን ዮሐንስ ነክ በዮሐንስ በኩል ለእኛ እናታችን ድንግል ማርያምን እናት እንድትሆነን የሰጠበት በእሷ በኩልም እና ወለጂ ሻዝናሽ እኔ ተሰቀያለሁ እሚያጸናሽ የለም። እናቴ ያጽናሽ ይርዳሽ አገልግልሽ ብሎ ዮሐንስም ለኛ በዮሐንስ በኩል ለሷ የሰጠበት ለወታችን በዮሐንስ በኩል እኛ የተቀበልንበት እናት እናትነቷን የተቀበልንበት በዮሐንስ በኩል እኛ ልጆቹ ነን ለድንግል ማርያም የተሰጠንበት ይሄ ከሰባቱ 15 ቀን አን ሌላው አራተኛ ክፍል ነው ያለው። በአምስተኛ ደረጃ ደግሞ ላማ ሰበቅታኒ አምላኪየ፣ ለምን ተውከኝ የሚለውን እናያለን። በስድስተኛ ደረጃ ኢየሱስ ክርስቶስ ተጠማው ብሎ ተጠማው እንግዲህ ቅድም እንዳይ ተጠማው ሲል ሐሞት የሰጡታል። ይሄ ከሰባቱ አስራ መስቀል አንድ ነው። መጨረሻ መድኃኒዓለም ክርስቶስ ነፍሱን ከቅድስት ሥጋው ለይቷል። ወይ ተፈጸመ ሁሉ ሁሉ ተፈጸመ የሰው ልጆችን ለማዳን ያደረገው ጉዞ፣ ስጋ የለበሰበት መከራ የተቀበለበት ካሳ ተፈጽሞ፣ ድነት ተፈጽሞ፣ ነፃነት ታውጆ ሁሉም ነገር የክርስቶስ የማዳን ስራው ማለቁ ሲናገር ወይ የተፈጸመ ሁሉ ሁሉ ተፈጸመ ብሎ ጌታ ተናገረ። እኚህ ሰባቱ አጽራ መስቀል ናቸው። እንግዲህ ጌታ ቅዱስ ነፍሱን ከቅዱስ ተሰጋው ለይቶ በዘጠኝ ሰዓት ወደ ሲወል ወርዷል። ወደ ሲወል ሲወርድ አባቶቻችን ምን ይላሉ? አዳም ለዘመናት ስዋ እየቆጠረ ይኖር ነበርና በዕለተ ዓርብ በዘጠኝ ሰዓት ለጸሎት ለጸሎት ተነሱ ሲል ጌታችን ኢየሱስ ክርስቶስ ሰላም ለኩልክም ብሎ ሲኦል ውስጥ እንደገባ፣ ሲኦልም በርብሮ ነፍሳት ከዲያብሎስ እየወጡበት ነው። እንግዲህ ኢየሱስ ክርስቶስ ዘጠኝ ሰዓት ሥጋውና ነፍሱ ተለያይቷል። በ11 ሰዓት ወደ መቃብር ወርዷል። ዮሴፍና ኒቆዲሞስ ቅዱስ ሥጋውን አውርደው ገንዘው ወደ መቃብር የቀበሩት በ11 ሰዓት ነው። ነፍስና ሥጋ የተለየው በ9 ሰዓት ነው። ነፍሱ ወደ ሲኦል ዳለች፣ ነፍሳትን አውጣውጣለች